ካልፍቃ እንዳብላ ምንም ማለት ምግብ ካልፍቃ እንዳበላ፣ እንቁላል ብላ ብራ፣ ወደ ግራ ማላመት፣ ወደ ግራ አሁን፣ ወደ ቀኝ። በማንኛውም ጊዜ ሲተላመጡ አንዱ ጎን ብቻ እንዳታደርጉ፣ እሺ። ለመንጋጋ ስራ ወደ ግራና ወደ ቀኝ የቀያየራችሁ ማላመጣችሁ እንዳትደርሱ። የምግብ ስነስርዓት በማንኛውም ጊዜ ስትቀመጡ እ ከጀርባ ገባ አድርጋችሁ እንደዚህ መተኛት አይደለም። ቀና አድርጋችሁ አ ከደርስ ወጣ ከወር ገባ ከአንገት ቀና ማለት ነው። እንዳይዘነጉ። ለቤት አዲስ ከሆናችሁ ፎሎ ማድረግ እንዳይነሳ።